አሰላሙ አለይኩም ሰላም ቤተሰብ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ ለየት ባለ ይመስለኛል። እንግዲህ የመጀመሪያ ስራዬ ነው ሁሉ ነገር። ይህም ቪዲዮ ላይክ እና ሰብስክራይብ ያደረጋችሁ ብታበረታቱ በጣም ደስተኛ ነው የምሆነው። ይህን ይመስላል እንግዲህ። ወደ ቪዲዮ ስራ እገባለሁ። እስከ መጨረሻው ተከታተሉኝ። ኮብ ወተት አርጋለሁ። ወተት ነው ጥሬ ወተት ማለት ነው። ካሜራ አንድ ማንኪያ ጫው አንድ ማንኪያ እዚህ ጋር ስታወት ብዙ ይመስላችኋል፣ እንዴ ትንሽ ትንሽ ነው። ዘይት አድርጌ አለሁኝ። ሚክስ አድርገዋለሁ፣ ደበላልቀዋለሁ ማለት ነው። እንደዚህ አድርጌ እመታዋለሁ፣ ወተቱንና ሁሉን ነገር። ውሃ አልተደረገም፣ ልብ ብላችሁ ውሃ አልተደረገበትም ማለት ነው። ቪዲዮ እስከ መጨረሻው ስትከታተሉ ማንኛውም ነገር ስለሚገባችሁ የመስራት ፍላጎት ያላችሁ ማለት ነው። እንግዲህ አራት ኮብ ዱቄት ነው የኔ ሁሌም እንግዲህ በአራት ኮብ ነው የምሰራው ማለት ነው። ለቤተሰቡ እጫው አደረኩኝ። ቢኪንግ ፓውደር ቢኪንግ ፓውደር ይባላል። ከዚያም እንግዲህ እንደዚህ አድርገን እናቦካዋለን ማለት ነው። በደንብ ሽታ አድርገን ነው የምናቦካው፣ ድብልልቅ አድርገን እንግዲህ። ቪዲዮዎችን እስከ መጨረሻ በማየት ላይክ በማድረግ ሰብስክራይብ በማድረግ ሼር ብታደርጉልኝ ደስ ይለኛል። በእንደዚህ መልኩ ወተት ጠብ እያደረግን ከደረቀብን ማለት ነው ያደረግነው መጀመሪያ ካልበቃን፣ አሁንም በወተት ነው የምናወካው ውሃ አይደረግም። እስከ መጨረሻው ተከታተሉኝ። በወተት ሲባል ደግሞ በዚህ በለበን አይደለም፣ በጥሬ ወተት ቅቤው ያልወጣለት ማለት ነው። ጥሬው ወተት አለ አይደለ? ሀሊብ በዛ ነው የምናወካው። እንደዚህ እያደረግሁ ጠብ እያደረግኩኝ ይህን ይመስላ በደንብ ድብልቅ አድርገን እና ቦካ ዋለን አዋህደን አያችሁት፣ ልስልስ ያለ ሊጥ ነው ወይም አጅና ይሆነልኝ። እንግዲህ ከአምስት ደቂቃ ከአስር ደቂቃ ከአስራ አምስት ደቂቃ በኋላ ኩፍ ካለልን በኋላ በዚህ መልኩ ተገናኝተናል። ያው እንግዲህ ኩፍ የሚልበት ሰዓት በዚህ እንደይቃ ተብሎ አይወሰንም። እንደ ቦታው ሙቀትና ቅዝቃዜ ነው ማለት ነው። ቦታን ቅዝቃዜና ሙቀት ስላለ ቦታችሁ አላቅም። እንደዚህ አድርጌ የማደርግበትን ቦታ በዘይት እንቀባለን ወይንም በቅቤ የገበታ ቅቤ የምግብ ቅቤ ያለ አይደለ እንደዚህ አድርገን ጥፍ ጥፍ እናደርገዋለን ማለት ነው። ቢለሰልስልን፣ አዎ፣ በእጄ ነው እንደዚህ የማደርገው ዛሬ፣ በመዳመጫ ምናምን አይደለም። በእጃችን እንዳርገን ክምክም እናደርግና አስተካክለን ሳህናችን ላይ ቁጭ እናደርገዋለን ማለት ነው። እንግዲህ መጋገሪያው ላይ ሁለተኛው መጋገሪያ ላይ ተደረገ። ሁለተኛውም በዚህ መልኩ መጥተዋል። በደንብ እናለሰልሰዋለን፣ ትክክል አድርገን ነው ከአንድ በኩል ወፍራም ከአንዱ በኩል ቀጭን እንዳይሆንብን በደንብ አስተካክለን ቁጭ እናደርገዋለን። ዳርዳሩ እንደዚህ ከምክመው ለምን ይመስላችኋል? ስናየው ራሱ አይናችን ደስ ያለን ነገር ስንበላውም ደስ ይላል ማለት ነው ባይናችን አይተን ከላይ የምንቀባው ደግሞ እንትን ነው። ዝብዳ ዝብዳ ወይንም ቅቤ ያለ አይደል? ይሄ የምግብ ቅቤ የገበታ ቅቤ ይባል የለ እሱ ነው። እንደዛ አድርጌ ቅርጽ ይወጣለታል። ተቀረጸ ማለት ነው። ተሸለመ ተሸለመ ነው እንጂ የሚባለው፣ ሽልም ዳቦ ይባል ይላል በሀገራችን በቃ እንደዚህ ራሴው ቅርጽ አወጣሁበት ማለት ነው። በእጅ አያችሁት። ለበኋላው ራሱ ይሄን ቁርስ ስናደርገው ቅርጽ ቅርጽ ቁጭልልንና እንትን ይላል። አሁን ሲም ሲም ወይንም ሰሊጥ ነው የነሰነስኩት፣ ሰሊጥ ከላይ ነሰነስኩበት፣ በሊጡ ላይ ማለት ነው። ሳይደርቅ በሶዳ ሶዳ ወይንም ጥቁር ቅመም ይባላል ይሄ። ብላክ ሶድ ነው፣ ብላክ ሶድ መሰለ የሚባለው በእንግሊዘኛ እንደዚህ ተደርጎ ተነሰነሰ፣ እንግዲህ ወደ መብሰያ ቦታ ነው የሚሄደው። ይሄ ወደ ዝግጅት ቦታ፣ ወደ መብሰያ ቦታ መሄድ አለበት። ይነሳል። ሁለተኛውን አመጣና፣ ይሄው ደግሞ ሁለተኛውንም እንደዚያው ነው የምሰራው እቀበዋለሁ። ከላይ ይሄ ከላይ የሚቀባው ለመሰላችሁ ወዝ ያመጣል፣ ያምራል። ስንበላው ደግሞ ምንም ነገር አያስፈልገንም። ሻይ አፍልተን፣ በሻይ በወተት አፍልተን ምናምን መብላት ይቻላል በተለያዩ ነገሮች ነገሮችን መብላት ይቻላል። ችግር የለውም። ግድ የምንበላበት ነገር አያስፈልግም። ወጥ ወይንም ጅብና ምናምን ምናምን ነገር ሁለተኛውንም እንደዚህ ያደረኩት በዚህ መልኩ እንደዚህ ይሸለማ አላያቸው ከበሰለ በኋላ በዚህ በዚህ በቀደረዋ በሰንተረሯ ላይ ቁርስ ቁርስ ተደርጎ ይነሳል ማለት ነው። በቃ ስራው እንደዚያ ነው። እንደ መጀመሪያው ነው። አሁን ሀበስ ወዳ የተነሰነሰበት ሰሊጥ እና ጥቁር ቅመም የተነሰነሰበት ለጤና ጥሩ ነው በጣም ሰሊጡም። እንግዲህ ወደ መጋገሪያው ቦታ ይሄዳል። በስሎ እንገናኝ። ይሄው በስሎ ተገናኝተናል። አሁንም ዝብዳ ወይንም ይሄ ገበታ ቅቤው ነው የምቀባው ከላይ። ይሄውላችሁ በቃ ልስልስ ያደርግልናል ማለት ነው። የከረኑም የሚያብረቀረቀ ይሆንልናል። በጣም የሚያምር ይህን የመሰለ በጢራ ነው እንግዲህ ይወጣልን። ኩብዝ እንበለው ኩብዝ ነገር ነው። በጣም ነው እንደሚጣፍጠው። በጣም ነው አሪፍ ነው። በጣም እንደሚጥም ተጥርጥር የለውም። ይህን የመሰለ ልስልስ ያለ በጣም ነው ወላሂ። በጣም በከረኑ እራሱ እንደዚህ ስታዩት፣ እኔ እንጃ እስኪ ተመልከቱ። ዝልፍልፍ ያለ ማለት ነው ይሄ ክምችር ያለ ድርቅ ያለ ሳይሆን በቃ ዝልፍልፍ ያለ ደስ የሚል ልስልስ ያለ አየችሁት። እንጃ በጣም የተለየነ የሆነው እንግዲህ መዳም፣ እንግዲህ ያው እያመሰገነች መብላት አለባት። ቂጡ ደግሞ እንደዚህ ያማረ ቀይ የሆነው በምን ይመስላችኋል? በወተት ስለተቦካ ነው። በወተት የተቦካ ነገር በጣም ቂጡ ራሱ ማለት ነው ከጀርባው ስንገለብጠው በጣም ነው የሚያምረው፣ ቡኒ ነገር። እስኪ ቂጣ ጋግሩ፣ ቂጣ በወተት የተቦካ ማለት ነው ጋግሩ። እስኪ በጣም ነው ቂጣ። ይሄ በብረ ምጣድ ዝም ብሎ እሱ ራሱ ልክ እንደዚህ ነው፣ ቡኒ ነገር ነው የሚሆነው ከቂጡ ስትገለብጡት። ስለዚህ እንደዛ ስለሆነ ነው ይሄን የመሰለ ብትክትክ ያለ ደስ የሚል እንደዚህ ሰርተን እንበላለን ማለት ነው። ይህ እንግዲህ በሻይ ወተት ተፈልቶ፣ አሁን ወቅቱ ብርድ እየመጣ ነው። ከአሁኑ ተጀምሮ በቃ ብርድ እየገባ ስለሆነ ይህን ስሪ፣ ይህን እንዲህ አድርጊ፣ ይህንን እስኪ እንደዚህ አድርግልን ነው እንግዲህ ምግብ ስራ ይሄድን ልጆች የሚሉንና እንግዲህ አየት እያደረግን ወደ ይቱ መንደር ሰርች እያደረግን እንደዚህ መስራት ያለብን ማለት ነው። ስንሰራ ራሱ ራሳችን ደስተኛ እንሆናለን፣ ራሳችን ሙያ እንለምዳለን። እኔ ይህንን ነው እንትን ያልኩት ማለት ነው። የተለያዩ ምግቦች ስንሰራ እያደክመናል እርግጥ ግን ሙያ እየለመርን ነው የምንሄደው። ለራሳችን አትሰርጩ እህቶቼ፣ ምግብ ስራ የምትሰሩ ልጆች እንስራ። ምን ችግር የለውም። እሺ፣ ስለዚህ የሚጎዳን ነገር የለም። ለራሳችን ነው እውቀት። የትም ቦታ ብንሄድ በራሳችን በጭንቅላታችን ያዝነው ነገር ስለሚጠቅመን ማለት ነው። ከእንግዲህ በላይ እኔ መስራት አለብኝ ብዬ ወሰኛለሁ። በቃ ይህን የመሰለ ምግብ መስራት አለብኝ፣ መማር አለብኝ። ደስ እያለ ነው አሁን እኔ የምቀበላት አንዳንድ ጊዜ ሂደት